የጽጌ ጉዳይ እንግዲህ መነጋገሪያ ሆኗል። በተለይ ደግሞ ራሴን አጠፋለው ምናምን ካለች በኋላ በጣም አነጋገሪያ ሆኗል። እኔም ግራ የሚያጋቡኝ ነገሮች አሉ። ግን ከዚህ ቀደም እንዳልኳቸው እንደ ኮንተንት ዩት ምናምን ብዬ ነበረ። ነገር ግን ሩታ ላይ የተለቀቀው ቪዲዮ በጣም ወርዶ መነጋገሪያ ሆኖ እኔም ክሬት ያደረኩት አንድ ዋትሳፕ ግሩፕ ላይ በጣም አየሁ በጣም ውይይት ፈጥሮባቸው እና ቪዲዮ ወርዷል። በምን መልኩ እንደወረደ ደግሞ እኛ ፍንጫ ግንተናል። የተነገረን ነገር አለ። ለምን ወረደ? ለምንድን ነው ያን ነገርስ? መጀመሪያ የተሰራው ራሷን ልታጠፋ እንትን ጠጣች ምናምን ተብሎ በረኪን አይነት ነገር ጠጣች ተብሎ በጣም መነጋገሪያ ሆኖ ቪዲዮ ተሰርቶበት ነበር። ትናንትና ደግሞ ከዳኒ ጋር እዛ ዱባይ ላይ የሰራችው ልጅ ጋር ዱባይ ፍቅረኛ ስኪ ምናምን ብሎ ከዛ በኋላ በአንድ ቀን ትቷትም እሱ እዚህ እንደገባ ሰምተናል። እና ቪዲዮ ወርዷል እና ቪዲዮ ለምን ወረደ የሚለው ነገር ብዙዎችን ግራ አጋብቷል ማለት ነው። ዋናው ነገር ይሾ ያደረግ ነው። እናንተ የምትወዷቸው የምትከታተሏቸው አብረሽና ሩታ እዛ ቤት ውስጥ ጫጉላ ጊዜያቸውን ማሳለፋቸው ነው እንደ እንትን ሆኑ ከሆነ ብዙዎችም እያዘኑበት ነው። ለምንድን ነው እንደዚህ አይነት ሁኔታ ውስጥ ከእነሱ ጋር በጭቅጭቅና በእንትን የፍቅር ጊዜያቸውን የጫጉላ ሙሽሮች የሚቀመጡበት ጊዜ ያለ አይደለ? እንደዛ የሚያሳልፉት ምናምን ብለው ብዙዎች እንትን ሲሉ ነበር። እና ትናንትና አጋጣሚ ላይቭ ላይ የተመለከቱትን እንትናንም ጠይቀውት ቪዲዮ ለምን እንደወረደ ማብራሪያ ሰጥቶ ነበር ይስሐቅ ማለት ነው። እና ትንሽ ግራ ያጋባል። ሜሪ ከዚህ ቀደም እንዲሁም ካስታወሳችሁ ሜሪ የእንትና የዳኒ ፍቅረኛ ሆና መጣች። ንብረት አብረው እንዳፈሩ ምናምን እንከፋፈለዋለን የእንትን ቤቱ የምን ቤቱ የምግብ ቤቱ የመኪና ቁልፍ ምናምን አይነት ነገሮች አይተን ነበር። አሁን በኋላ ላይ ተገልብጣ ደግሞ የጽጌና የዳኒ ሲጀመር ጽጌና ዳኒ እዚህ ደረጃ የሚደርሱ አይነት ሰዎች አይደሉ። አስር ዓመት በላይ ነው እንግዲህ ሲተዋወቁ ከልጅነታቸው ጀምሮ እና አለየም። ፍቅረኛም ናቸው፣ ጓደኛም ናቸው። ግራ እያተጋባ ሰው አሁንም እንደቀጠለ ነው የጽጌ እንዲህ መሆን ከኮንተንት በዘለለ ባታዩት ብዬ አስባለሁ። ቪዲዮ የወረደው ሩታ ራሱ አወርደው ምናምን ሳይሆን ይሳቅም ተናግሯል። ቪዲዮ የወረደው ራሱ ዩቲውብ ነው ያወረደው። ምንድነው ይሄ ሴንሲቲቭ ኮንተንት በሚል ነው ያወረደው። ምንድነው መርዝ ልጠጣ ነው መርዝ ጠጣሽ ምናምን እና ደግሞ ትንሽ ድብድብ እና ይሄ ግብ ግብ አለው እና በዛ የተነሳ ኮንተንቱ ራሱ ዩቲዩብ ነው እንጂ እንትን ያለው ሩታ ልትደብቀው የፈለገችው ወይም ደግሞ እንዳይታይ የፈለጉት ነገር ኖሮ አይደለም፣ ወይም ደግሞ ስተት ተሰርቶ አይደለም እና ሁላችሁም በጣም ብዙዎች ጠይቃችኋል። ቪዲዮ የወረደው እኔም ከነሱ ያገኘሁት መረጃ ነው። ቪዲዮ የወረደው ራሱ ዩቲዩብ አልጎሪዝሙ ነው ራሱ ዩቲዩብ ሴንሲቲቭ ኮንተንት በሚል በጣም እናንተን ወይም ደግሞ ይሄ የዲያሎግ መርዝ ጠጣሽ ምናምን የሚለው ነገር እሱ ነው ካች አድርጎት እንትኑ ቪዲዮ እንዳይታይ ሊሚት አድርጎት እንትን ያደረገው ያወረደው እንጂ ሩታ ያወረደው ቪዲዮን አውርዳ ወይም ደግሞ እነሱ ሊደብቁት የፈለጉት ነገር ኖሮ አይደለም። እና ዋናው ጉዳይ ሌላው ደግሞ አንድ እህቴ ደውላ እዛ ሞል ላይም ሽያጥ ሲገዙ ዕቃም እንትን ሲሉ ይገናኛሉ። እና ጽጌን አይታታለች ማለት ነው። ጽጌን አይታት ስሸምን ስትደሰት እና ያው እንትን ስትል ነበር ያየቻት። በኋላ ላይ ደግሞ ይሄ ቪዲዮ ሲለቀቅ እና ደግሞ እንትን ስትል ግራ እየተጋቡ እና ምንድን ነው በአካል ማያት እዛ ዱባይ ላይ እና እዚህ ደግሞ ቤት ውስጥ ደግሞ እንደዚህ አይነት ሁኔታ ውስጥ ሆና ሳያት በጣም ግራ እየተጋባ ነው። ሁለተኛ ነገር እራሷን ልታጠፋ ሞከረች ተብሎ ትናንትና ደግሞ በእንደዚህ አይነት መልኩ እንግዲህ በእንደዚህ አይነት መልኩ እንግዲህ ከእንትና ፍቅረኛ ከተባረችው ጋር ሲጣሉ ነበር። ጽጌ በስነ ስርዓት እንደተናገረችው ከዚህ በፊት ተፈቅረሃል ምናም ብላ ከዛ ሜሪ መጣች፣ ተረሳ ጉዳዩ። እንደዚህ አይነት ነገሮች ተፈጥሮ ነበር እና ምንድን ነው እነዚህ ልጆች የጫጉላ ጊዜያቸውን እዛ በአሪፍ ሁኔታ ድዋይ ላይ እንዳያሳልፉት፣ ያው ከተመልካቹ ጋር ውዝግብ ኖሮትን ቢሆን ጥሩ ጊዜ እንዳሳለፉ ተመልክተን ነበር። አሁንስ ምንድነው የተፈጠረው? ምንድነው እየተካሄደ ያለው ከጀርባ? ለምንድነው እነዚህ ልጆች እንደማትሉት ብላ አንድ እህቴ ከዱባይ ድረስ ደውላ፣ እንዲሁም ቤትም ለምን አዘጋጃለሁ እነሱ የሚያሳልፉበት ቤት እኔ አዘጋጃለሁ፣ ፕሊስ፣ እዛ መጥተው ለምንድን ነው የማያሳልፉት? ለምንድን ነው በእነሱን ሁልጊዜ በነሱ ምክንያት እዛ የሚጣሉት ምናም ብላ አወራችኝና፣ በጣም ገነቀኝ። እና ያለውን ነገር እ ከእሷ ጋር ያለውን ነገር እንስማው። አቤት፣ ሰላም ነው አለን። አለን ሰላም ነው በእንትን በዋትሳፕ ወይ በቴሌግራም አትደውይም እንደዚህ አይቆጥርብሽም ነበረ። ይ ብዙ አይሰማምና ቴክስትሽ ነው በደንብ የተረዳው። አርጌ በእንትን በቴሌግራም ወይ ዋትሳፕ አትደውይ። እኔ ከውጭ ድረስ አሁን አይቆ እንተን አይልብሽም፣ ችግር የለው እሺ ምንም ችግር የለውም። እሺ እሺ እና ሁሉ ሰላም ሁሉ ሰላም ሁሉ ሰላም። ምን ነበር አው ማለት ስለነ ጭጊ ያው እየተወራ ያለው ነገር ልክ ስላልመሰለኝ ነው እየደወልኩለት። ማለት እንደምታውቀው ያው እና በቅርብ ነው የተጋቡትና የጫጉላ ታይም ያሉት እሺ፣ ጽጌ አግኝቻት ነበረ እንዳጋጣሚ እና በጣም ያው እንደምታካትስ ጽጌ ሁሌ ዘናጭ ነች፣ ሁሌ ሁሉ ሽቅርቅር ነች፣ ሳቂታ ነች። ነው ያው በዛ መልኩ ነው እኔ እንግዲህ በአካል ልብስ አገኘት በዛ መልኩ ነው እንዳጋጣሚ ያገኘኋት። በጣም ደስተኛ ሆና ነው እኔ ያገኘኋት። እና እኔ ከምን ተነስታ ራሴን አጠፋለሁ እያለች እንደሆነ በጣም ግራ ስለገባኝ እና የእነሱን የሚጫ ጉላታይማቸውን ባያበላ

ላይ ያለው ነገር ደንም ነው የማይገናኘው። ስለዚህ ሆን ተብሎ ሁላ ሴራ ነው። እሱም ማለት እንደዛም ማለት ባንችልም ያው ኮንተንት ነው፣ ግን ምን ማድረግ አንችልም። ግን ያው ሰው በተረዳው መልኩ የው ነው። ግን ያው እውነት እንዳልሽው እነሱ ባይረብሿቸው ጫጉላ ላይ ስላሉ ጥሩ ነበረ። እንደሱ ማለት ብዙ ሰው እኛ እንዲህ ምንለው፣ ያው ብዙ ሰው ስለሚወዳቸው ብዙ እንትንም ስላላቸው የእነሱን ደግሞ እንደዚህ ሆኖ ማየት ስለማይፈልግ ነው። እና ትንሽ ያው እሱ ይከብዳል። ትንሽ እውነት ለመናገር ከነሱ ጋር ሆነው እንደዚህ ብጥብጥ ከሚፈጥሩ ጭቅጭቅ ከሚፈጥሩ ና የጫጉር ታይማቸውን በሰዓት እንዲያሳልፉ ቤት ልናዘጋጅላቸው እንችላለን። ከነሱ ጋር ሆነው ከንጨረማ እሱማ፣ ልክ ነሽ። ያው እንግዲህ ይሄንን ነገር እንዲሰሙት አድርጋለሁ። እኔ ካልደበረሽ እኔ ሬኮርድ አድርጌ እንትን ልበለው አይደል? አዎ፣ መልእክትሽን ገባሽ? አዎ። ትንሽ እየሆነ ያለው በነገራችን ላይ ዳኒ ወደዚህ እንደተመለሰ አውቃለሁ እኔ። ዳኒ ተመለሰ? አዎ፣ ተመልሷል። አዎ፣ እሱ ተመልሷል። አዎ ሜቢ ጽጌ ነች እንግዲህ። ከልጅቷ ጋር እንደዚህ አይነት ያው እንደ አንድ ኮንተንትም ልናየው እንችላለን፣ አናውቅም። ኤኒ ሀው ግን ቤት እናዘጋጃለን ያልሽው ይሄን ለማድረስ እንዴትም አድርጌ ሞክራለሁ። ግን ያው ራሷን እንት እንድትመልከት ያው ቪዲዮ ወርዷል። በነገራችን ላይ የሩታ ላይ የነበረው ቪዲዮ ወርዷል። ለእሱ ማብራሪያ እየሰራው ነው እና ይህን ይመስላል። ቴንኪዩ። ግን በእናትሽ አይቁጠርብሽ በቃ። እሺ፣ አመሰግናለሁ። በቃ ቴሌግራም ላይ እንትን በይልኝ እንደዚህ አዳዲስ ነገር ሲኖር ያው እንግዲህ እንደሰማችሁት ውድ ቤተሰቦቼ ራሴን ቤት አዘጋጃለሁ እነሱ ለሚያሳልፉበት ብላለች። እህታችን እንግዲህ ያው ካላት ቅንነትና መልካምነት የተነሳ ነው ብዬ አስባለው። ነገር ግን አሁንም መናገር የምፈልገው ነገር በቃ እነዚህ ልጆች በቃ እንደ አንድ ኮንተንት እየሰሩት ነው ህይወታቸው፣ ለሚያጋጥማቸውን በጥብጥ የሚሆን ጭቅጭቅ የሚሆን በቃ ወደ ቢዝነስ እየቀየሩ ትንትን እያደርጉት ነው እና በጠላቻ የሚያሳያቸው ነገር አይደለም። በራሳቸው ሚዲያ ነው፣ በራሳቸው አንድን ስላየው ነው ቁጭ ብሎ ስለነሱ ያን ያህል ፈርዘሬዶ ሪያክት ሲያደርግ በቃ ለምንድን ነው እነዚህ ልጆች ማንም ሚዲያ ላይ መጥተው ማንም ምንትል ቤት መተው እንደዚህ አይነት ነገር አደረጉ። ሰው በምርጫው እንዲያቸው ነው ይህን ነገር ምርጫ ያቀረቡ። ስለዚህ ያን ያለ ያስተቻል ብዬ አላሰብም። ግን አንዳንድ ሰዎች ደግሞ ግራ የሚያጋቡበት ነገር አለ። ስለሚወዷቸው ስለነሱ ስለሚጨነቁ ያንን በማሰብ ብቻ ይህን ነገር ያደርጋሉ ማለት ነው እና ከዛ አንጻር ብታዩት በጣም በጣም በጣም በጣም ያስፈልጋል ብዬ አስባለሁ እና የራሳቸው ቻናል ነው የራሳቸው ስልክ ነው የራሳቸውን ጉዳይ የራሳቸውን ላይፍ ነው ስለዚህ በየትኛውም መንገድ ይሁን የሚሰሩት ነገር ላይ ራሳቸው ኃላፊነት ወስደው መስራት ይችላሉ እንጂ ፈርዘር ሄደን ደሞኛ ጫና አድርገን ለምን እንዲምትሰሩት ለምን እንደዚህ ሆነ ለምን እንደዚህ ማለት አንችልም። ሶ ስለዚህ በዚህ አጋጣሚ እንዲሁም የሚጠቀሙ ብዙ አካላቶች አሉ። በእነሱ ጠብ እናንተ ግን ዋናው ትኩረታችን አሁን እያደረግነው ያለነው ምንድን ነው? በቃ የሚወዷቸው አንድ ሁለት ጥንዶች አሉ። በእነሱ እንዲሁም በግ ተብሎ እስከ መሰደብ የደረሱባቸው በቃ ስለሚወዷቸው ስለሚያከብሯቸው ብቻ ማለት ነው። ስለዚህ ጥንቃቄ ያስፈልጋል። እነዚህ ለሚወዷቸው ልጆች ደግሞ በቃ ጫጉላ ሽርሽር ጫጉላ ጊዜያቸውን እያሳለፉበት ያለበት ቤት ከሆነ ወይ እነሱ ለቃው ቢወጡ፣ እነ ፅጌም ዳኒ ወደዚህ እንደመጣ ሰምቻለሁ፣ ወይ ደግሞ ለእነሱ የሆነ ቦታ ቢያዘጋጁላቸው ብዬ አስባለሁ። ስለዚህ ግን በዚህ ደረጃ ደግሞ እንትን ባያደርጓቸው፣ ጫና ውስጥ ባይከቷቸው ጥሩ ነው። ለምን እንዲህ አይነት ነገሮች ትንሽ ኃላፊነት ኃላፊነት ቢሰማና ኃላፊነት ወስዶ ቢያደርጉት አሪፍ ነው ብዬ አስባለሁ። ስለሚወዷቸው ነው። ስለዚህ ይህች የመጣቸውም ልጅ ያው አንድ ዝናን ለማግኘትም ለመጥ እንትን ለማድረግም በማሰብ ነው። ልክ እነ ሜሪ እንደመጡበት እና ኢሳቅ እንደመጡበት ዝና እናንተንን ለማስል እንትን ለማድረግ ለመስራት ኦዲየንስን ለማፍራት ያው በአንድ ቀን ነው ስልሳ ሰባ ሺህ ምናምን ሰማንያም ዘጠና መቶ እያለፈ ያሉ። ስለዚህ ያው እነሱም ከዚች ዝናን ለማትረፍ እና ቪውም ገንዘብ ለማግኘት ነው ብዬ አስባለሁ። ከዛ በዘለለ ግን የምርጫ ጉዳይ ነው። ሁሉም ደግሞ የራሱን በፈለገው መንገድ እኛም እንደምንሰራው፣ እኛም እንደምንጠቀምበት እኛም እየሰራንበት ነው። ሪያክት እናደርግበታለን። ከእናንተ የሚመጣውን ጥያቄ ግን ያ ማለት ደግሞ ሰሞኑን እንግዲህ ያው ብዙም ባይታይም የብዙዎቻችሁ ህይወት ከአንደኛው ከአንደኛው እንዲማርበት በፈተና የተሞላች የዚችን የአንዳንድ እህቶቼን ህይወት እንግዲህ የነገሩኝን ወደ እናንተ እያደረስኩ ነበር ማለት ነው። አሁንም ከሰሞኑን ዛሬም ወይም ነገም ደግሞ ተዘጋጅቼበት የአንድ እህታችን በጣም በጣም የሚያሳዝን ከልብ ከልብ የሚያሳዝን ታሪኳን አጫውታኛለች። የሚደንቅ ነው። ቢችሉና መጥተው ቀርበው የሚናገሩና ያሳለፉትን ነገር እንትን ቢሉ ጥሩ ነው። ግን ከቤተሰብም ከሁኔታ አንፃር ጥሩ ሁኔታን ሊፈጥር ስለማይችል ጥንቃቄ ያስፈልጋል በማለት ነው እንግዲህ የማይቀርቡት። ግን የጻፉልኝና ያወሩኝን በደንብ አድርገው ህይወታቸውን የነገሩኝን እኔም ደግሞ ለእናንተ በሚመችና በሚረዳ እናንተ ተረድታችሁ ትማሩበታላችሁ በሚል መልኩ ለማቅረብ እሞክራለሁ። ይህንም አድርገው የተለየ ጉዳይ ወይም ደሞ ኖሮኝ ሳይሆን ወይም ደግሞ በቤተሰብ መሀል ጠብ እንትን ለማድረግ ሳይሆን ያለፈ ታሪክ የሆነ ወይም ደግሞ ችግር ውስጥ ካሉ ደግሞ እንዲረዱ ከማሰብ ነውና፣ ሌሎቻቸውም የደረሰባችሁን ያሳለፋችሁትን ህይወት ወዲህ ብላችሁት እንትን ብንለው ብንማርበት ጥሩ ነው። እኔ አተርፍበታለሁ ወይም ደግሞ እንዲያገኝበታለሁ ብዬ አደለም እየሰራ ያለሁት ያው ብዙ ተደራሽ አደለም። ምናልባት ሰው እኔ ያስተማራ የራሱ ጉዳይ ከማለት ሊሆን ይችላል። ግን ታተርፉበታላችሁ። በተለይ ደግሞ ውጭ ሀገር ያላችሁ ቶቼ ይሄ ነገር ለእናንተ ይጠቅማችኋል። ታተርፉበታላችሁ፣ ትማሩበታላችሁ። ይህ አንዱ ከአንዱ እንዲማርበት ነው። ስንት ሀገር አረብ ሀገር ለፍተው ህይወታቸውን እንትን ብለው ሲመጡ ባዶ ነገር ሲጠብቃቸው ባመኑት ቤተሰብ እናት፣ አባት፣ ወንድም እህት ሲከዱ ደግሞ ከምንም በላይ ያማል እና ከዛ አንጻር ብታዩት በጣም ጥሩ ነው። ትማሩበታላችሁ ታተርፉበታላችሁ እንጂ እኛ የተለየ ነገር ኖሮን አይደለም። ስለዚህ እህቶቼ፣ እናንተ የኔ ህይወት ለሌላው ይማርበታል ይጠቅመዋል የምትሉት ካለ አድርሱኝ እኔም በጥሩ መንገድ ጥፍት አድርጌ አየው አለው ሜቢ እንግዲህ፣ ይህን ቪዲዮ ምናልባት እስከ መጨረሻው ካያችሁት ውድ ቤተሰቦቼ፣ በነገ ሁለት እንግዲህ፣ ያስተምራል፣ ይበጃል፣ ጥሩ ታሪክ አለው የምለውን ወደ እናንተ ይሽላችሁ ምቀርብ ይሆናል። በቪዲዮ ዙሪያ ግን የወረደው እንግዲህ ራሱ ዩቲዩብ አልጎሪዝሙ ነው ቪዲዮን ያወረደው እንጂ ሩታ በራሷ ተነሳስታ የተለየ ነገር ስለሆነ ቪዲዮን አወርዶ አይደለም። ያለው ነገር ይህን ይመስላል እህቶቼ፣ አሁንም ደውሉልኝ ስልኬን እንግዲህ አስቀምጫለሁ። አሁንም እዚህ ጋር ስልክ ያለ ስልኬን እየደወላችሁልኝ እኔን ማግኘት እችላላችሁ። መረዳችሁ፣ ማግዛችሁ ነገር ካለ እየደወላችሁልኝ ታሪካችሁን አጫውቱኝ። ሌሎቻችሁ እንዲማሩበትም እናደርጋለን ማለት ነው። አሰበስቶቻችሁንም በግሩፕ እንዲሁም በፔጅ ላይ በኮንታክቴ ላይ ማስቀመጥ እችላላችሁ። ለነበረኝ ጊዜ እንግዲህ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ባይ